ከላይ ተጣብቆ ለዘላለም ባይወልቅ። ለምን ምክንያቱም የእንጅ እጆች ስላለበሱ። እንደዚህ ከሆነማ ሁሌም ነው ማለብስ። በደስታ ነው፣ ምንም ብታደርግኝ እሺ ነው ምልሽ። ጽዬ ድገሚ እንዴት ባላችሁ? ሰኒ ሰኒ ሰኒ። ሰው ቆይ እንዴት መሆኑ ይጠብቃል ሞኝ አትሆኝ። ሰው እኮ አስታማሚ አጥቶ መከራው ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ እያልኩኝ ዛሬም በድጋሚ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አብራቸውን ቆዩ። ዛሬ ስመጣ እንግዲህ ጽናት ክፍል ሰማኒያ ስድስትን ይዤላችሁ ተመልሼ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። እንዲሁም ደግሞ ላይክ ማድረጋችሁን እንዳትረሱ። ጽናት ክፍል ሰማኒያ ስድስት ምን ላይ ደረሰ የሚለውን እንግዲህ ዛሬ በሰፊው አብረን የምናየው ይሆናል። የትም ሳትሄዱ ተከታተሉ። ታዲያ ጽናት በባለፈው ክፍል እንዳየነው ነው ስልክ ሲወራ በሰማችው ነገር እጅግ በጣም ተረብሻና አዝናነ ኪራ ከድርጊት በላይ እንግዲህ ያሳዘነኝ ውሸትህ ነው በማለትም ኪራ ላይም እንዳዘነችበት ና በጣም እንደ ከፋት አይተን ነበረ በዛሬው ክፍል ደግሞ እንግዲህ ኪራ ና ጽናት ደስ በሚል ሁኔታ ወደ ፍቅራቸው ተመልሶ ከእንግዲህ በኋላ ምንም አይነት ነገር አይፈጠርም እያላት ይገኛል። ኪራ ማለት ነው። እንግዲህ ጽናትም ልቤን እንዳትሰብረው ከእንግዲህ በኋላ ተጠንቀቅልኝ ትለዋለች። ጽናትም እንግዲህ እሺ ከእንግዲህ በኋላ የማደርገውን ነገር ሁሉ አንቺን አሳውቄ ነው ይላታል። ኪራ እንግዲህ በጣም ደስ የሚል ሁኔታ ላይ ነው ያሉት አሁን ላይ ማለት ነው። ታዲያ ክፍላቸው ተኝተው የወዲ ወዳቸውን በሚያወሩበት ሰዓት እንግዲህ እንደተለመደው ሚና በሩን ከፍታ ትገባለች። ሚና እንግዲህ እኔን ብቻዬን አስተኝተውኝ እነዚህ ሰዎች ሮማንቲክ ይጫወታሉ እያለችም እንግዲህ በሩን ከፍታ ገብታለች ማለት ነው። በሩን ከፍታ ስትገባ እንግዲህ ጽናት ለምን መጣሽ፣ በሩን ዘግተሽ ውጪ ትላታለች። እንዲሁም ደግሞ ኪራም ውጪ ተባልሽ እኮ ይላታል። እንግዲህ እሷም ይቅርታ ተሳስቼ ነው ሽንት ቤት መስሎ ነበረ ተሳስቼ ነው የእናንተ ክፍሌ የመጣሁት ግን ለወደፊቱ በር ዘግታችሁ ተኙ ትላለች። አሁን ሂጂ ውጭ ተባልሽ እኮ ይላታል ኪራም። ምን ያስቆጣሃል? እኔ መሀላችሁ ገብቼ ልተኛ አላልኩም ወጣለሁ ብላ እንግዲህ በሩን ዘግታ ትወጣለች ማለት ነው። እንግዲህ ጽናትም ባለቤቴ ስራ ሊሄድ ነው፣ በጠዋቱ ተነስቼ ቁርስ ልስራለት በማለትም እንግዲህ ከመኝታዋ ስትነሳ ወደ ሳሎን ጎራ ብላ እንዴት አደርሽ ትላታለች። እሷም ደህና ነኝ ግን ብዙም ሰላም አይደለውም ትላለች። እንግዲህ እግዚአብሔር ጨርሶ ይማርሽ ብላም ወደ ኩሽናዋ ትሄዳለች። ጽናት ቁርሷ ልትሰራ ማለት ነው። እንግዲህ እሷም ተነስታ ወደ ኩሽና ሄዳ አንዳንድ ነገሮችን ትናገራለች። እንግዲህ ሚና ማለት ነው ጽናት አሁን ላይ የምትናገረው ነገር አውቃ የእሷ ልብ ለመስበር እንደምትናገር አስመስላ እንግዲህ አክት ስታደረግ ነበረ ማለት ነው። እኛ ኮ ወደን አይደለም ይህን ስራ የምንሰራው። እኛም እንደ ማንኛውም ሴት የአማረና የተዋበ ህይወት እንዲኖረን እንፈልጋለን። ወደን አይደለም በብርድ ተጠብሰን ገላችንን የምንሸጠው ሰው እያለችም እንግዲህ ጽናትን በነገሮች ስትነካካት ነበረ። ጽናት እንግዲህ ሀረኔ እንደዚህ ለማለት ፈልጌ አይደለም፣ ቆይ ምን ተናግሬ ነው ያስከፋሁት? በማለትም እንግዲህ ጽናት አይዞሽ ብላ ታቅፋታለች ማለት ነው። እንግዲህ ቃላቶችን እየወረወረች ከክሽን ወታ ትሄዳለች ማለት ነው። ከክሽን ወታ እንግዲህ ወደ ሳሎን ስትመለስ ክብሮም ሶፋ ላይ ተኝቶ ታገኛለች። ክብሮም ሲተኛ እንግዲህ በእንቅልፍ ልቡ ሲያወራ እና እጁንም ሲዘረጋጋ ታገኛለች። ይሄ ነገር ምንድን ነው ብላም ጠጋ ብላ ታየዋለች። ክብሮም እንግዲህ በእንቅልፍ ልቡ ሲያወራ ታየዋለች። ጠጋ ብላም እጁን ትይዛለች። እሱም እንግዲህ ብድግ ብሎ እጁን አንስቶ እሷ እጁን ስትይዘው እሱም ብድግ ይላል። በዚህ መሀል እንግዲህ ሰኒ ሻ ትመጣለች። ሰኒ ስትመጣ ያየችውን ነገር በጭራሽ ማመን አቃታት። እንዴት ዋላችሁ ብላ ገና ከውጭ ስትገባ ያየችውን ነገር ማመን ስለከበዳት ወደ ኋላዋ ተመልሳ ነበረ ወጥታ የሄደችው። ከዛ በፊት ግን ክብሮም ወደ ሰኒ ቤት ሄዶ ነበረ። ለምን ተመልሰ መጣ ስትለውም እንግዲህ አልጋዬ ላይ ሚና ተኝታለች። ስለዚህ ለዛን የመጣሁት ቦታ የለም ይላታል። እንግዲህ ሰኒም እንኳን መጣ ትለዋለች። ብንተኛም ለሁለት ይበቃል አልጋው፣ የተለያየ ብርድ ልብስ ነው ለብሰን የምንተኛው ይላል። እኔ አንተም እንደ ኪራ እንድትሳሳትና በኋላ እንድትጸጸት አልፈልግም ትላለች። እኔ የሚጸጽተኝ ነገር የለም ኪራ ባለ ትዳር ስለሆነ ነው ብሎም ይመልስላታል። እሷም እንግዲህ እንደዚህ ሲናገር በአነጋገሩ ትናደዳለች። ይህ አነጋገር ውስጧ ላይ ያለ እንግዲህ ተመልሳ እነ ኪራ ቤት ስትመጣ ይህን ነገር ስታይ ክብሮም አውቀው እንዳደረገና ፈልጎ ያደረገ ይመስላት ስለነበረ እጅጉን በጣም ተናዳ ወደ ኩሽና ነበር እንግዲህ እሷም የሄደችው። ጽናት ወደ ኩሽና ተመልሳ ስትመጣ እንግዲህ ሰኒ ቆማ ታገኛለች ምን ነው ዛሬ ከነ ሻንጣሽ ኩሽና መጣሽ ትላታለች። ቆይ እኔ እዚህ ቤት ስምመጣው ሲርበኝ ብቻ ነው እንዴ እዚህ ቤት የምመጣው ምግብ ፍለጋ ነው እንዴ እያለችም እንግዲህ ጽናትን ትቆጣለች። አረ እኔ እንደዛ ማለት ፈልጌ አይደለም እያለችም እንግዲህ ጽናትም ስትመልስላት ነበረ። ታዲያ ሰኒ እጅጉን በጣም ተበሳይታ ንዴቷን ጽናት ላይ ትወጣለች። ጽናትም እንግዲህ ለማረጋጋት ትሞክራለች። ምን እንደተፈጠረና ምን እንዳየች ምን እንዳናደዳትም ትጠይቃለች። እንግዲህ ያየችውን ነገር ምንም ሳታስቀር ትናገራለች። ታዲያ አንቺን ምን አናደደሽ በማለትም እንግዲህ ጽናትም ስትጠይቃት ነበረ። በሌላው በኩል ደግሞ እንግዲህ ምሩና ናሆምም ሲጨቃጨቁ ነበረ። ምሩ ያለ ስራ ማረፍ አትችይም። አሁን ስራ ይበቃሻ፣ ለረፍት አድርጊ፣ እያመመች ነው በማለትም እንግዲህ ናሆም ከስራ ቀርቶ ከሷ ጋር እሷን እየጠበቃት መዋል ጀምረዋል። ታዲያ ምሩ አሁን ወደ ስራ ሄድ ትለዋለች። እኔ በጭራሽ ወደ ስራ ልሄድም ይላል። እንግዲህ ቅዱስንም ጠርቶ እንዲመክራትና ስራ እንዳሰራ ሰራተኛ እንዲፈልግላት ይጠይቃል ማለት ነው። ቅዱስም እንግዲህ ሞኝ አትሁኚ፣ አንዳንድ ሰዎች የሚንከባከባቸውን ሰው በማጣት ይጎዳሉ። አንቺ ደግሞ ከጎንሽ ሰው አለ፣ ስለዚህ ሞኝ አትሁኚ፣ ራስሽን ጠብቂ ይላታል። ታዲያ ናሆምም እንደዚህ ንገሪልኝ እንጂ በማለትም ጽናትና ሰኒም እንዲመጡ ያደርጋል። ጽናትና ሰኒም ሲመጡ እንግዲህ ወደ ጭቅጭቅ ነበር የገቡት። እስቲ ቡና አፍሉልን ይላሉ። እንግዲህ ምሩ ቡና አፈላለው ብላ ልትነሳ ስትል አይሆንም ባይሆንን ያፈላለው ትላለች ጽናት አያይ የጽናት ሲቅር አሁን ያማረኝ የሰኒ ቡና ነው ይላል። ናሆምም ሰኒ እንግዲህ ምንም ቤት ውስጥ ሰርታ ስለማታውቅ ችግር የለውም አፈላላችኋለሁ ቡናውን ቁሉ ውቀጡና እዚህ ጋር አቀራርቡልኝ ከዛ በኋላ አፈላለው ትላለች። እንግዲህ የተቆላ የተወቀጠና የቀረበ ቡና ምኑ እንደሚፈላ ባናውቅም እሷ ግን እንደዛ አድርጉና ከዛ በኋላ እኔ አፈላለው ትላለች። ናሆምም ከወቀጥን ከቆላን፣ ከወቀጥን፣ እዚጋ ካቀራረብን ከዛ በኋላ አንድ ነገር ይቀራል ለነገሩ ሱንማቼ ይላታል። እንግዲህ ከዚህ አነጋገርሽ የተረዳሁት እያለም ቅዱስ እንግዲህ የባሰውን ይናገራታል። ከዚህ አነጋገርሽ የተረዳሁት ቡናው ተቆልቶ ተወቅጦ እዚ ጋር ቀርቦ ቢመጣም ስትቀጂ እንኳን ይደፈርስብሻል፣ ስለዚህ ቡና ማፍላት አትችይም ይላታል። ታዲያ ሰኒም ምንም መናገር አልቻለችም። አፍራ በናሆም ተናዳ፣ ናሆም ላይ እያፈጠጠችም እንግዲ ሁሉም ሲስቁባት ጸጥ ብላ ታየዋለች። ታዲያ የተወደዳችሁና የተከበራችሁ ውድ የቻናል ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ሼር በማድረግ ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። ቀጣዩን ክፍል ደግሞ በሚቀጥለው ይዤላችሁ የምመጣ ይሆናል። እስከዛውም ድረስ በያላችሁበት አለም ዳርቻ ሰላማችሁ ብዝት ይበሉልኝ። ቸርሰን ብቱልኝ። ወዳችኋለሁ። አከብራችኋለሁ። ባይ ባይ ቤተሰብ